ቻናሉን ላይክ፣ ሸር፣ ሳብስክራይብ በማድረግ መማርና መከታተል ትችላላችሁ። ስለዚህ እንደተለመደው ዛሬ ደግሞ ወደ እናንተ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ በሚል የአማርኛ ቃላትን እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ አዘጋጅቼ ወደ እናንተ ይዤ መምጣቴን ቀጥሏል። ስለዚህ ዝግጅቱን እንደሚከተለው የማቀርበው ይሆናል። እሺ በመጀመሪያ እያንዳንዱን ቃል ሆሄውን ነጣጥ እየጠራዋለው፣ ቀጥሎ ደግሞ በማጋጠም አነባዋለሁ። ስለዚህ ቪዲዮውን በትክክል ብታዩትና ብትመለከቱት በእርግጠኝነት ትማሩበታላችሁ፣ ታተርፉበታላችሁ። በቀጥታ ወደ ዝግጅቱ ሳልፍ ይሄ እንደምታዩት ካ ል ስ በአንድ ላይ ካልስ፣ እደግመዋለው ካልስ። ቀጥሎ ያለው ሸሚዝ፣ በአንድ ላይ ሸሚዝ። እደግመዋለሁ፣ ሸሚዝ። ቀጥሎ ያለው በራድ፣ በአንድ ላይ በራድ። እደግመዋለሁ፣ በራድ። ቀጥሎ ያለው ደግሞ ይሄኛው እንደምታዩት ረ ከ ቦ ት በአንድ ላይ ረከቦት። እደግመዋለሁ ረከቦት። እሺ ቀጥሎ ያለው ደግሞ ይሄኛው፣ ተማፀ ነ በአንድ ላይ ተማጸነ። እደግመዋለሁ ተማጸነ። እሺ ቀጥሎ ያለው ይሄኛው ስኬት በአንድ ላይ ስኬት። እደግመዋለው ስኬት። ቀጥሎ ያለው ይሄኛው ደግሞ ይሄ ተ ደ ሰ ተ በአንድ ላይ ተደሰተ። እደግመዋለው ተደሰተ እሺ፣ ቀጣይ ያለው ደግሞ አ ዝ መ ራ በአንድ ላይ አዝመራ። እደግመዋለሁ፣ አዝመራ። እሺ፣ ቀጣይ ነጠላ በአንድ ላይ ነጠላ። እደግመዋለሁ፣ ነጠላ እሺ ቀጥሎ ያለው ይሄኛው ደግሞ ጋ ራ ጂ፣ ባንድ ላይ ጋራጅ። እደግመዋለሁ ጋራጅ። እሺ ቀጣይ ያለው ይሄኛው ደግሞ ደ ረ ጀ፣ ባንድ ላይ ደረጀ። እደግመዋለሁ ደረጀ። እሺ ቀጣይ ያለው ይሄኛው ደግሞ እንደምታዩት፣ ይሄ መ ጽ ሀ ፍ በአንድ ላይ መጽሐፍ። እደግመዋለሁ መጽሐፍ። ቀጥሎ ያለው አ ወ ደ መ በአንድ ላይ አወደመ እደግመዋለሁ አወደመ። እሺ ይሄኛው ደግሞ ይሄ አ ለ ሚ ቱ በአንድ ላይ አለሚቱ። እደግመዋለሁ አለሚቱ። ቀጥሎ ያለው ሰ ማ ያ ዊ በአንድ ላይ ሰማያዊ እደግመዋለሁ፣ ሰማያዊ። እሺ፣ ቀጣይ ያለው ይሄኛው ደግሞ ይሄ ቢ ጫ በአንድ ላይ ቢጫ። እደግመዋለሁ፣ አለው ቢጫ። እሺ፣ ቀጣይ ያለው ይሄኛው ደግሞ ቀ ይ በአንድ ላይ ቀይ እደግመዋለሁ፣ ቀይ። ቀጥሎ ያለው ይሄኛው ነጭ፣ በአንድ ላይ ነጭ። እደግመዋለሁ፣ ነጭ። እሺ፣ ቀጥሎ ያለው ይሄኛው ደግሞ ክ፣ ለ፣ ሳ፣ በአንድ ላይ ክለሳ። እደግመዋለሁ፣ ክለሳ።

እሺ ቀጥሎ ያለው ጽ ዳ ት በአንድ ላይ ጽዳት። እደግመዋለው፣ ጽዳት። ቀጥሎ ያለው ቃ ላ ት በአንድ ላይ ቃላት። እደግመዋለው፣ ቃላት። እሺ፣ በቀጣይ ያለው ም ቾ ት በአንድ ላይ ምቾት፣ እደግመዋለሁ ምቾት። ቀጥሎ ያለው ጠነከራ በአንድ ላይ ጠነከራ፣ እደግመዋለሁ ጠነከራ። እሺ ይሄኛው ደግሞ አ ፈ ር በአንድ ላይ አፈር። እደግመዋለው አፈር። ቀጥሎ ያለው ወ ረ ቀ ት በአንድ ላይ ወረቀት። እደግመዋለው ወረቀት። ቀጣይ ውጤት በአንድ ላይ ውጤት፣ እደግመዋለሁ ውጤት። እሺ ይህን ይመስላል ቪዲዮው። እናንተ በትክክል ከርሰሩን ተከትላችሁ እያንዳንዷን ሆሄ ነጣጥሎ ሲጠራ ድምጿን፣ ቅርጿን እያያችሁ እንዴት ማንበብና መጻፍ እንደምትችሉ ሊያሳይ የሚችል ቪዲዮ ስለሆነ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብትከታተሉት በእርግጠኝነት ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ አይታችሁ ስትጨርሱ ቻናሉን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸረን ሰንብት